ሌላው ሀብት እዚህ ይገኛል። አንድ ፓርክ ብዙ ዓለማት የሚለው መለያና መታወቂያው ነው። ባለብዙ መልክ ነው። እሱም ውብ የተፈጥሮ ገጸ በረከት የባሌ ተራሮች ብሔራዊ ፓርክ። የባሌ ተራሮች ብሔራዊ ፓርክን በአንድና ሁለት ቀን የምንጎበኘው አይደለም እስከ 15 እና ከዛ ቀን በላይ ነው ሄደን ብሔራዊ ፓርኩን በጥቅሉ ምኑን ነገር ማወቅ የምንችለው ይችላል። እንግዲያው እዚያ አካባቢ እንደምታዩት ከፍተኛ ንፋስ አለ ብዙ መቆየትም ትንሽ ያዳግታልና ታይ በምታረጉት ጉብኝት ውስጥ ልታገኙ የምችሉ ነገር ነው። የባሌ ተራሮች ብሔራዊ ፓርክ ሁሉንም አንድ ላይ አቅፎ የያዘው ነው። ድብቅ ጥብቅ የደን አለው። በጣም ከአገራችን ከራስ ዳሽን ቀጥሎ ትልቁ ተራራ ወደ 4377 ሜትር ከፍታ ያለው ወደ ታች ስንወርድ ደግሞ ደጋ የሆነ ሁሉንም የመልክዓ ምድር የያዘና ለቱሪስት በጣም ወሳኝ በጣም ተፈላጊ ሌሎችም ይህንን ቦታ መጥቶ እንዲያዩ የምንጋብዝበት እና እኔም በጣም ኢምፕሬስ ያደርገኝ 1500 እስከ 4377 ከባህር ወለል በላይ ከፍታ ሳነቴ ዓምባ ቀዝቃዛው ምድር ቱሉ ዲምቱ የኢትዮጵያ ሁለተኛው ከፍታማ ቦታ ሰማይ ጥጉ ያሁን ያለበት የባሌ ተራሮች ብሔራዊ ፓርክ ነው። ይሄ ሳነቴ ዓምባ ነው። 4377 ላይ ነው ያለነው። ፓርኩ እንግዲህ ጠዋት በገለጻው ላይ እንዳያችሁት አንድ ሺህ አምስት መቶ እስከ አራት ሺህ ሶስት መቶ ሰባ ሰባት ከፍታ ላይ ነው ያለው ማለት ነው። ባለን አውቃለሁ ግን፣ ሳነቴ የመጨረሻ ጫፏ ላይ የደረስኩኝ ትናንትና ነው። የአየሩ ሁኔታ በጣም ቀዝቃዛ በመሆኑ ኢቨን ለመናገርም በጣም አስቸጋሪ እንደነበረ ግን ይሄንን መልክዓ ምድር፣ ኢትዮጵያ ያላት መሆኑ በጣም ዝቅተኛ ቦታም ኢትዮጵያ ውስጥ ነው ያለው ለምሳሌ ዳሎል እንወስዳለን፣ በጣም ከፍተኛ ከፍታ ቦታም እዚሁ አገራችን ውስጥ ነው ያለውና ኢትዮጵያ የብዙ መልክዓ ምድር በታሪክም በተፈጥሮም የታደለች አገር መሆኗንና ይሄን ደግሞ ሁሉም ባለ ድርሻ አካላት የበለጠ ማጉላት እንዳለብን ነው የተረዳሁት። ሳነቴ ዓምባ በታችኞቹ አካባቢዎች ይዋም ነው ተፈጥሮ እርስ በርሱ ተመጋጋቢ ነውና 30 ሚሊየን ለሚሆን ህዝብ ዋስትናው የባሌ ምድር ላይ አለም ሳነቴ እዚያም በላይ በአብዛኛው የምናገኛቸው የውሃ ማመነት ማለት ነው ሀይቆች አሉ። እነኚህ ሀይቆች ወደ ሁለት መቶ ይሆናሉ። ከእነዚህ ውስጥ አምሳ ሶስቱ በጋና ክረምትም የሚገኙ ናቸው ማለት ነው የባሌ ተራሮች ከፍተኛ አካባቢ በተለያየ መንገድ የተፈጠሩ ሀይቆች፣ እርጥበት አዘል መሬቶች እንዲሁም የእሳተ ጎመራ ቅሪቶችን አቅፎ ይዟል። ፓርኩ በርካታ ብርቅዬ የዱር እንስሳትና አዋፋትን እንዲሁም ብዝሃ ሕይወት ስብጥርን በውስጡ አኑሯል። ብሔራዊ ፓርኩ በርካታ የቱሪዝም መስህቦች አሏቸው። ከዛ ውስጥ በዋናነት የምንገልጻቸው እዚህ አካባቢ አርቢ እንስሳ ከሆኑ ውስጥ የሀገሪቱ ዋና መስብ የሆነችው ቀይቀበሮ እናገኛለን ማለት ነው። ቅድም መንገድ ላይ ያው አይታችኋል የተወሰነውን እዛ ውጭ። አምባው ራሱ ይሄ ተራራው ራሱ ትልቅ መስብ ነው ማለት ነው። ብዙ ጊዜ እዚህ አካባቢ ስደተኛ አዋፍ እናገኛለን። እነዚህ ስደተኛ አዋፍ ማለት ከዘጠና በላይ የሚሆኑት ከአውሮፓና ኤሽያ የሚመጡ ናቸው። የሚመጡበት ትን ደግሞ ምክንያታቸው ምቹ መራቢያነት የምቹ መመገቢያና ሌሎች ነገሮችን ተያያዥ አድርጎ የሚወጡ ናቸው ማለት ነው። አብዛኞቹ እዚህ ጋር ነው የሚኖሩት። ለምሳሌ ከብርቅዬ ውስጥ የምናገኛቸው እንደ እንደ ወይም ደግሞ ብርቅዬ የሆነችው እዚህ የምትባለው ማለት ነው ባለሰማያዊ ክንፍ ናት። በ2025 የዓለም ቱሪዝም ድርጅት ከኮቪድ በኋላ በቱሪስት የተሰሩ ስራዎችን ዳሰሳ ጥናት አድርጎ ኢትዮጵያ ከአፍሪካ በጣም መነቃቃት ካለባቸው ሀገሮች በአንደኛ ደረጃ ላይ ከአለም ደግሞ በስድስተኛ ደረጃ ላይ እንደምትገኝ ሪፖርት አቅርቧል። ይሄ ማለት የቱሪስት ፍሰቱ በጣም እየጨመረ ነው ማለት ነው። ስለዚህ ከኛ ይሄኛውን ይዘን መኩራራት ሳይሆን የበለጠ መስራት እንደሚጠበቅብን ለዚህም ነው የሚዲያ አካላት ደግሞ ከማንኛውም አካል በላይ ትልቅ አቅም ትልቅ ጉልበት አላቸው።

አንድነት የኢትዮጵያ አንድነት የዓለም አንድነት ናት። ሁሉም እዚህ የሚመጣው ሰው እስላም፣ ክርስቲያን አንድ ናቸው። ስለዚህ ሁሉም ነገር ከዚህ ነው የሚነሳው፣ ፍቅርም ከዚህ ነው የሚነሳው። ከድሬ ሼህ ሁሴን ጦርነት የለም። ድሬ ከመጣ ህዝብ በሙሉ በየክፍለ ሀገሩም ቢገባ እዛ አገር ሁሉ ጦርነት የለም፣ ሰላም ይሆናል። ሰላም ከዚህ ስለተነሳ እዛ የደረሰበት በሙሉ ሰላም ነው። በዚህ ነው የታወቀ ድሬ ሼህ ሁሴን ሼከና ሁሴን በዚህ ባሌ ባሌ የሚታወቀው በሼከና ሁሴን ነው። ጥንት አባቶቻችን አያቶቻችን ሼከና ሁሴንን ሲመጡት፣ ጤና ሲያጡት፣ ልጅ ሲያጡ ልጅ እንዲያገኙበት ለልመና እዚህ ተማጽነው ለምነው ልጅ ያገኙበታል። ዝናብ ሲያጡ ዝናብ ያገኙበታል። እንዲሁም ጦርነትም ስኖር እንደዛው ጦርነትም ደግሞ እንዲበርድላቸው በዚህ ቦታ መጥተው ለምነው የሚያገኙበት ቦታ ነው የሚማጸኑበት የሚለምኑበት ቦታ ነው። በዓመት ሁለት ጊዜ መጥተው ለመነው የለመኑትን አግንቶ የሚገቡበት ቦታ ነው። በ11ኛው ክፍለ ዘመን ታነጸ የሚባለው ድሬ ሼህ ሁሴን ታሪክን፣ ቅርስን፣ ሃይማኖታዊና ባህላዊ ሴትን አጠቃሎ ይዟል። በባሌ ውስጥ የሚገኘውና የድሬ ሼህ ሁሴን ቅርስ እስካሁን ድረስ በጊዜያዊነት ጊዜያዊ መዝገብ በዩኔስኮ ጊዜያዊ መዝገብ ላይ የተመዘገበ ቅርስ ነው። ስለዚህ አሁን ያለው ይሄኛው ቅርስ ምን ደረጃ ላይ ነው ያለው? ከዚህ በኋላስ ምን ስራዎች ይጠበቃሉ? ለዓለም አቀፍ ቅርስ ለማስመዝገብ ምንድን ነው የሚቀረው፣ ምንድን ነው የሚያስፈልገው የሚለውን በአካል ተገኝቶ ሚዲያዎች እንዲያውቁትና በእኛም በኩል ግብአት እንዲሰጡን ታሳቢ ተደርጎ ቀጣይ ከባለድርሻ አካላት ምን ይፈለጋል ከኛ ከቅርስ ባለስልጣን ምን ይፈለጋል የሚለውን ለማየትና በቀጣይ በዚህ ላይ ስራ ለመስራት ታሳቢ ተደርጎ የተዘጋጀ የሚዲያ ፕሮግራም ነው። በእስልምና ትምህርት እጅጉን የዘለቁት ሼህ ሁሴን መምህርም ነበሩ። በዚህ የተቀደሰ ቦታ ላይ በመምህርነታቸው በርካታ ደቀ መዝሙሮችን አፍርተዋል። ጥንት ቦታ ነው። መጀመሪያ በእስልምና ሃይማኖት ጉዳይ ይሄ ቁርአን የተባለውን እንደግሞ መጀመሪያ ሆሎ የተሰራው መስጊድ በአክሱም ነበረ። በሁለተኛ ደግሞ ይሄ ነበረ ይሄ ነበረ፣ ድሬ ሼከና ሁሴን እሳቸው ደግሞ 6600 6600 ሰው ያስተማሩበት እዚህ አገር ነው። በዩኒስኮ ጊዜያዊ መዝገብ ላይ ሰፍሮ ያለው ድሬ ሼህ ሁሴን ድንቅ የመስህብ ቦታ ነው። ዛሬም ድረስ ቆሞ ያለና የቀደመውን ዘመን የሚያስታውስ ውብ ኪነ ሕንፃ። ይህን ዘመን ተሻጋሪ ኪነ ሕንፃና የእምነት ቦታ በርካቶች እየመጡ ይጎበኙታል በየጊዜው ከውጭም ከፈረንሳይም ከየትም ፈረንጆች በሙሉ ይመጣል። የኢትዮጵያ ቀርቶ ውጭ ሀገር በሙሉ ይመጣል። በየአመቱ ይመጣል። አረቦችም ይመጣሉ። በጣም የተከበረች አገር ነች ድሬ ሼህ ሁሴን ማለት። ህዝብም የተከበረ ነው። የፍቅር ህዝብ ነው። የድሬ ሼህ ሁሴን አንዱ ከአንድ ላይ አይበላም። እኩል ነው የሚበሉት። የሌለው ደግሞ ካለው ሰው ላይ ጋራ ይበላል እንጂ አንዱ በልቶ አንዱ ባዶ አያድርም። በዚህ ነው የታወቀው። በርካታ ቱሪስቶች ወደ እነዚህ አካባቢዎች ይሄዳሉ። በመሄዳቸውም ከፍተኛ የሆነ ገቢ እያመጡ ነው ያሉት። የውጭ ምንዛሪ እያመጡ ነው ያሉት። የውጭ ምንዛሪ ብቻ ማምጣት ሳይሆን ለአካባቢው ማህበረሰቡም ከፍተኛ የሆነ ጠቀሜታ እያመጡ ነው ያሉት። በርካታ የስራ እድልም እየፈጠሩ ነው ያሉት። እዚህ ቦታ ለቱሪስት ከውጭ ሀገርም የሚመጡ አሉ። ግን ከየሁሉም ክፍለ ሀገራት ከኦሮሚያ ክልል፣ ከአማራ፣ ከደቡብ ከየትም ይመጣሉ። የሚመጡበት ቦታ ያው እንደ ቱሪስትም ከእንግዲህ ታዋቂ ሊሆንና ያው ለመጡትም እንደዛ ሊሆን ይገባል። አሁን ከዚህ በፊት ግን የሚመጣው ህዝብ አብዛኛው በተለይ ስልጤዎች፣ ጅማዎች ወለጋ፣ ሸዋ፣ የትም ክፍለ ሀገር አብዛኛው ከመቶ ፐርሰንቱ የሚመጣ ከወዳኛ ወገን ነው። ባሌ እንዳለ ሆኖ ማለት ነው። አርሲ የትም ሀገር መጥቶ እዚህ ቦታ ለምነው በሰላም ወደ ሀገሩ ሳምንት ተቀምጦ 15 ቀን ተቀምጦ ይገባሉ። ባሌ ፖቴንሻሉ እንኳን ባሌ ለሀገር ራሱ እንድትበቃ ታይቶ ግምት ውስጥ ተገብቶ ብዙ የልማት ችግሮች የነበሩ የመንገድ ችግሮች የነበሩ የቀረፉበት ሁኔታ ነው ያለው። ይሄ አሁን በሶፍሙሪም የተያዘ የሚያታዘ አስፋልት ከዚህ በድሬ ሁሴንም የተያዘ አስፋልት አለ። በዛም በነገሌ ብታታ እስከምሄድ ከጎባ ተነስቶ መሄድ አስፋልቶች አሉ። እነኚህ መንገዶች አልቆ ሰርቪስ መስጠት ከጀመሩ ብዙ ብዙ ቱሪስቶች የመሳብ ድሎች ነው ያለው ማለት ነው ኢትዮጵያ 18 ያህል በዩኒስኮ የተመዘገቡ ቅርሶች ባለቤት ናት። ከእነዚህ ውስጥ 12ቱ የሚዳሰሱ እንዲሁም ስድስቱ የማይዳሰሱ ቅርሶች ናቸው። ድረስ ኢትዮጵያ በዩኒስኮ ደረጃ ያስመዘገበቻቸው 12 የሚዳሰሱና ስድስት የማይዳሰሱ በጥቅሉ 18 ቅርሶችን አስመዝግባለች። እነዚህ ካስመዘገበቻቸው ቅርሶች አምስቱ ቅርሶች ያስመዘገብ ነው ባለፈው ሁለት ዓመት ውስጥ ነው ማለት ነው። ስለዚህ በቅርስ ምዝገባውም ውስጥ በጣም ውጤት እያመጣነው ነው ያለ ነው። በቀጣይ ጊዜያት ደግሞ የምናስመዘግባችኋሉ፣ በኢንታንጀብሉ፣ በታንጀብሉ የሚያስመዘገብናችኋሉ። ዛሬ ላይ ቅርሶችን ጠብቆና ተንከባክቦ ለትውልድ ከማሻገር ባለፈ በሀገር አቀፍ ደረጃና ከጎረቤት ሀገራት ጋር እርስ በርስ የሚያስተሳስርና አብሮነትን የሚያጠናክሩ ሥራዎች እየተሰሩ ናቸው። የተለየ ትኩረት ሰጥተን የምንሰራባቸው ጉዳዮች አሉ። አንደኛው የምንሰራው ከጎረቤት ሀገሮቻችን ጋር በጋራ የሚያስተሳስሩ። የኛ እጣፈንታ ከጎረቤቶቻችን ጋር አብሮ የተወሰነ በመሆኑ በኢኮኖሚ፣ በባህል፣ በታሪክ በተለያየ ነገር ለማስተሳሰር መከራ እያደረግን ያለው ባለፈው ዓመት የኢሳ ማህበረሰብ ያልተጻፈ ዳኝነት ሄር ኢሴን ከሶማሌና ጅቡቲ ወንድሞቻችን ጋር በጋራ ሆነን በዩኒስዋስ አስመዝግበናል። አሁን ደግሞ የጅቡቲ ወንድሞቻችን ጋር አንድ ጥያቄ ቀርበዋል። የአፋር ማህበረሰብ የዳኝነት ስርዓት መዳአን፣ በጋራ ይህን ቅርስ ለማስመዝገብ ስራ እየተሰራ ነው ያለው። በእኛ በኩል ደግሞ ሌላ የቤኒሻንጉል ብሔረሰብ የሙዚቃ መሳሪያ ዋዛን በእኛ በኩል አጥንተን ጨርሰናል። ከሱዳን ካሉ ወንድሞቻችን ጋር በጋራ በዩኔስኮ ለማስመዝገብ ስራ እየተሰራ ነው ያለው። በኢትዮጵያ ደረጃ ብዙውን ጊዜ የቱሪስት መዳረሻዎች ብዙ የተለመዱ አይደሉም በጉብኝት አሁን ግን በተለይም ከለውጡ መንግስት ወዲህ ለቱሪዝም የተሰጠው ትኩረት የተለየ ስለሆነ ለአብነት ማንሳት ይቻላል በፊት የቱሪዝም ሴክተር የማህበራዊ ክላስተር ነበር በማህበራዊ ዘርፍ የሚታቀፍ ነበር አሁን ግን ከኢኮኖሚ ክላስተር ስለተመደበ እና ትኩረት ስለተሰጠው በየቦታው በቱሪዝም ሚኒስቴርም በእኛ በኢትዮጵያ ቅርስ ባለስልጣንም በዱር እንስሳት ጥበቃ ባለስልጣንም ከዛ ባለፈ ደግሞ በጠቅላይ ሚኒስትራችን ብዙ ቦታዎች የቱሪስት መዳረሻ ቦታዎች ተሰርቷል። ስለዚህ እነዚህ የቱሪስት መዳረሻዎች መሰራታቸው ደግሞ ለአገር ኢኮኖሚ ትልቅ አስተዋጽኦ አስገኝቷል። እኛን አንድ የሚያደርጉን በሁሉም አካባቢ ላይ ጋር የሚያደርጉን ጉዳይ ለምሳሌ ቡና፣ እንሰት፣ ሸማ እነዚህ ነገሮች አብሮ ጥናት እየተጠና ነው ያለው። እነዚህን ጉዳዮች ላይ በቀጣይ የጋራ የሆኑ ነገሩ ለማስመዝገብ ጥረት እየሰራሉ። ሌላው ደግሞ የምናስመዘግበው የየ አካባቢ እንደየማህበረሰቡ ታሪካዊ ባህላዊ ተፈጥሯዊና እነዚህ የማይዳሰሱ ቅርሶች አሉ። እነዚህንም ጥናት እየሰራን ያለ ነው። ባሌም ሆነ ምስራቅ ባሌ የበዛ የጥንት ታሪክ ያለበት ነው። ተፈጥሯዊ ገጸ በረከቱ ሺና ሺ ደግሞ ፍጹም ሰላማዊ ምድር። ከምንም በላይ ግን ሕዝቡ ሰው አክባሪ ነው፣ እንግዳ ተቀባይ ባልም ምስራቅ ባሌ ዞንም አሁን ያለንበትም አካባቢ በምናይበት ሰዓት ላይ ሁላችንም በተለያየ ሶሻል ሚዲያ የምንሰማው እዚህ ሀገር ላይ ሰላም የለም ብሎ የሚያወሩ በርካታ አካላት አሉ። እኛ አራቱ ቀን ሙሉ በመኪና ቀንና ማታ ነው የተጓዝ ነው። አንድም የገጠመን ነገር የለም። ስለዚህ ኢትዮጵያ ውስጥ ያለው እውነታው ሰላሙ መሬት ላይ ያለው እውነታ ይሄ ነው። በቀንና በማታ አራት ቀን ስንጓዝ ነው ያለ ነው ምንም የገጠመን ነገር የለም። ይሄ እውነታ በደንብ መታወቅ አለበት። ድሬ ሼህ ይመጡት ከየትም ክፍለ ሀገር ይመጣል። በእግር ድሮ አራት ወር ሄዶ በእግራቸው ይመጣሉ። እነጂማ ስልጤ ሁሉ የት ልበል ኢሉ አባቦር ሻዋ ሁሉ ደግሞ ከዚህ በቦረናም በዛ ደግሞ በኬንያ ጠረፍ ድንበር ድረስ ይመጣል። በሶማሌ ይመጣል። ድሮ በእግር ይገባል። አሁን ደግሞ ጊዜው የተሳሻለ አሁን በመኪና ይመጣሉ። በባሌ በጎሎልቻ ወረዳ ድሬ ሼህ ሁሴን ብዙ ሰው ይመጣል፣ ከሁሉም ክፍለ ሀገር ይመጣል። እንደውም ከውጭ ሀገርም ከፈረንጆችም የሚመጡ ጊዜ አለ። ሲመጡ አገሩ በሰላም ሰላም አምባሳደር የሰላም አምባሳደር አገር ነው። እንግዳ ሲቀበል እንግዳ ቀንም ማታም የትም ቢተኛ የትም ቢያድር እንግዳ ደግሞ የሌለውን አብልተው የሌለውን ተካፍለው ያለውን ተካፍለው አብሮ የሚበሉበት ሀገር ነው። ሰው ለዛ ለሚማጸኑት ለሼህ ሁሴን ብለው የመጣውን ሁሉ እንግዳ አክብሮት ነው የሚገቡት። አንድ ሰው ሳይቸገር ስንቅባይዝም ካለው ጋር በልተው በልተው ይገባል ማለት ነው እዚህ ቦታ።